ትምህርት እንግዲህ ለአንዲት ሀገር እድገት አምድ ነው። ለአንዲት ሀገር እድገት አምድ ነው። አምድ ማለት መሰረት፣ ዋና አቋም፣ ምሰሶ ማለት ነው። ስለዚህ ከዚህ አንጻር ያለ ትምህርት ምንም አይነት ነገር የሚከወን ነገር የለም። ስለዚህ ሁላችን ልጆቻችን ዛሬ ያልመጡ ካሉ ሁሉም በነቂስ የምዝገና ፕሮግራሙ ዛሬ ተከፍቷል። ከ19 እስከ 30 የምዝገባ ፕሮግራም ይሆናል ማለት ነው። ከ30 እስከ ጳጉሜ አምስት ድረስ መምህራን እቅዳቸውን ከልሰው መማር ማስተማሩን በዝግጅት የሚጠብቁበት ሰዓት ይሆናል ማለት ነው። መስከረም ሁለት ሁሉም ክላሶች ተደልድለው ሁሉም ተማሪ በየክላሳቸው ገብተው ሁሉም መምህራን በትምህርት ቤት ተገኝተው ሙሉ የክፍለ ጊዜ ድልድል የሚካሄድበት ይሆናል ማለት ነው። በካሌንደራችን መሰረት መስከረም አምስት ክላስ ዋን ደዋል ወይም ደግሞ የትምህርት አጀማመር የመጀመሪያ ቀን ቾክ እና ቦርድ የሚገናኝበት መምህሩ ክላስ ላይ ተማሪውም ክላስ ላይ ሁሉም የመማር ማስተማሩን የሚያሰልጡ አካላት ክላስ ላይ ተገኝተው ቾክ እና ቦርድ የሚያገናኙበት ቀን ይሆናል ማለት ነው። ስለዚህ ሁላችሁ ወደዚህ ልጆቻችሁ እንዲመጡ ዛሬ ያደረጋችሁትን ኃይለኛ የሆነ ንቅናቄ እስከ ነሐሴ ሰላሳ ድረስ ታስቀጥላላችሁ ማለት ነው። ይሄ ነው እንግዲህ እንደ ትምህርት የምናስተላልፈው መልዕክት። ምዝገባው በዚህ ሁኖ ከምዝገባው ጎን ለጎን የኩነት ካርድ መያዝ አለባቸው ልጆች። ይሄንን የኩነት ካርድ የሚሰጡ ለልጆቻችን ዛሬ የመጣችሁ ወላጆች ከልጆቻችሁ ጋር የኩነት ካርድ አለ እየፈረማችሁ ይዛችሁ ትሄዳላችሁ ማለት ነው። የኩነት ካርድ ትማር ልጄ ወገን ዘመድ የለኛ አብት የለኝም ከጄ